ወይኔ በላቸው፣ ምንድነው እሱ? ደግሞ ምንድነው እሱ? ወይኔ በላቸው ተባለው፣ ዛሬ በላቸው ተባለ። ዛሬ ምንድነው? ዱሎ ለማን ነው? ወይኔ በላቸው፣ ጉንፋን ይዞኛል። ወይኔ በላቸው፣ ፍቅር የኔ ልጅ። ምንድነው እሱ ደሞ? ዛሬ ልጄ ሙሽራ ሆና ማታ ዱላራ፣ እንደ ልጄ ምን ተፈጠረ? ወይኔ በላቸው ዛሬ፣ ወይኔ በላቸው። ሰላም ሰላም ቤተሰቦቼ እንዴት ናቸው? ማናቸው? ወይ አለው እስኪያር የሚያስገን ከባድ ጉንፋን ይዞኛል። ከባድ ከባድ ጉንፋን ይዞኛል። እነዚህ በጎች ረገሙ፣ እነዚህ በጎቹ ረገሙ መሰለኝ። ፈጣሪ ይሰውረን ይፈውሰን። ምንድን ነው ወይኔ በላቸው ዛሬ ቡሩኬ ምን ተፈጠረ? ምንድን ነው እሱ? ማናት እች ድሞ የሜዳ ፈረስ ከየት አመጣችሁ? ምንድናት? አረ ምንድን ነው እሱ? ጉድ ነው ያዙ እንግዲህ ቻዘው ቻዘው።

ሰላም ሰላም፣ ደህና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናቸው። እኔ አለሁ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት በሰላማችሁ ይብዛል። የኔ ጣፋጭ የኔ ተናፋቂ ቤተሰቦች ውድድ ነው የማረጋችሁ። ዛሬ እንግዲህ ላ የተባለ ቪዲዮ ነው ይዤ የመጣሁላችሁ። ያው ምን አይነት ቪዲዮ እንደሆነ አላውቅም ምክንያቱም ቡሪክ ነው የቀጠረኝ። ፉንም ቀጥሮታል፣ እየመጣ ነው። ሁለታችን አንድ ላይ መምጣት አልቻለ የተለያየ ቦታ ስለነበርን ነው። ግን ያው ቀድሜኔ ቦታ ላይ ደርሻለሁ፣ ያለው ታውቃላችሁ፣ ቀጠሮ አክባሪ ነኝ። እና ያው የነገረን ነገር ትንሽ ስላጠራጠረኝ ምክንያቱም ይሄ አንድ ላይ ሰሞኑን በጣም ደስ የሚል ነገር ስለነበረን የሆነ ነገር ሲፈጠር መሀላችን ሰው ሊገባ ነው፣ ንፋስ ሊገባ ነው ምንጣላ ምናምን ይመስለኛል እና ይሄ ነገር ደግሞ ትንሽ ቢቆይ እኔ በጣም ደስ ይለኛል አላደል እንደአሁኑ አይነት ስሜት ተሰምቶኝ አያውቅም? በቃ ልቤ በሀሴት ነው የተሞላችሁ እንዴት ብዬ እንደምነግራችሁ አላውቅም እና ብሪክ ደግሞ ለእኔ ሲደውልልኝ ያለኝ ነገር ምንድን ነው መሰላችሁ ንድነው አማጃን ለእኔ ሲደውልልኝ ያለኝ ነገር ምንድን ነው መሰላችሁ እኔ እንጃ የሚያጠራጥር ነገር ነው። እንዳጠራጠረኝ ነገሩን ስነግራችሁ ይገባችኋል። ምክንያቱም ያው የተደበቀው ነገር እስካሁን ይበቃል። ለቁም ነገርን የፈለግኳችሁ ምናምን እሱ የሆነ ነገር ሊነግረኝ እንደሆነ ነው እየነገረ ይለእኔ ግን ለፉ ምን እንዳለ አላቅም። እንግዲህ ቀድመው ከመጡ ወይ ቡሪ ከመጣል ነው ወይ ሞታችን በቀኝ በኩል

እሱ፣ ምን ነው የምትፈልገው? መጀመሪያ ለእኔ ማስረዳት ነበረብህ። ምን አይነት ጓደኞች? እሱን ከፈለግሽው እኛ ማስቀደር አይጠበቅም። ሰዎች አ

ከዚህ በኋላ እንዳለች በቃ ሂጂ በቃ ሰራላችኋለሁ እንዲህ።

ፍቅር የባለፈው ብድር ነው። የባለፈው ብድር ፍቅር የባለፈው ብድር ነው። እንዳትሳቀው። እንዴት ነው ሴትን ልጅ በዚህ ልክ የምትናገሩ? ሴትን ልጅ በጣም ምን

ነገሮችን ያጸዳን ነበር። እኔ አስተካክለ አይኑ ፍቅር አላወቀሽ እንጂ የባለፈው ብድር ነው። ምንም ግንነት የላችሁ አውቆ ነው ፍቅር የኔ ድ አታስቢ። ይህን የባለፈው ብድር ነው፣ እርግጠኛ ነኝ። የሆነ ፈርቼ ነበር፣ የሆነ ቀልቤ ነግሮኝ ነበር። በጣም የሚያስጠላቀም ይሄ የባለፈው ብድር ነው። ካሜራ ውጭ ሰላም እየሆንን ካሜራ ጋር ስመጣ ምንድን ነው የሚያባለን? ምንድነው? ምንድነው

ሆን ተብሎ በቃ የሆነ ሰው ልኳታል፣ እንጂ ቪዲዮ እንደያዘ ነው። ቃኑ እንደሄና ካሜራ እንዳታጠፉ ምናምን የምትለው አንተ፣ ለምን አታጠፋ? ማጥፋ ያልን ጊዜ ንግስት እኮ ነች። አረ በጣም የምትደብረው ፍቅሬ። ይቅርታ ነኝ። ችግር የለም። አይ ይሄ ሆን ሆን ተብሎ የሆነ ሰው ልኳታል። ሲጀመር አንተ የነገር የነገርክን ቀለል ያለ ነገር እንደሆነ ነው። እንደዚህ የከበደ ነገር ከሆነ እኮ አወራሯ ብለህ እኮ ፈርተሃል። የሆነ ከአይነት የሚንደበብ ነገር ፍራቻ እንደነበር ያስታውቃል። እሱን ነገር ለማርገብ ነው። በመጀመሪያ አንተ ለብቻ ብታገኛት ሞር ይሻል ነበር። እሷ አውቃ እንደዚህ ጥል ለመፍጠር ነው አስታወቀኛለች ሊሆን ስትል ነው ፍቅር፣ እኔ እኮ ነገሩን ለማርገብ እኮ ነው። ምንም ነገር አልተፈታው ብላ እንድትይ ነው። ስትመጣ ይሻታል። ገና ካገባቧ ጀምራ ምን እንደሆነችው እአን ጀመ ባህሪዋን እያወቅ መጀመሪያ ማግኘት ትችል በአጠፋህ እንጂ እንደዚያ ነበር ማድረግ የነበረብህ። ግን አሁንም ልጅቷን ታገናኘኛለህ። እግዚአብሔርን ታገናኘኛለህ። ለምን ሲባል ለምን ሲባል እንዴ፣ እሷ መታ እንደዚህ አውርታ ሄዳ ወይ ይቅርታ ትልኛለች ወይ አውርታ ተፈታዋለች እንጂ ይሄንን ነገር እንደዚህማ እንጀቴን አቁስላ አትሄድም እኮ። ማራት ባለብን ልክ እንደዚህ ነው እንጂ እንደዚህ ሆነን አንለያየ። ለምን እኔ እፈልጋለሁ እኔ እፈልጋለሁ ከእሷ ጋር እንድንገናኝ ታገናኘኛለህ። ዛሬም ባይሆን ነገም ከነገ ወዲያም በቃ ታገናኘኛለህ።